ሰላም ሰላም የተወደዳችሁ የሀገሬ ልጆች እንዴት አላችሁ? ደህና ናችሁ ወይ? በጌታ በኢየሱስ ክርስቶስ ስም ሰላምታዬ ባያላችሁበት፣ ለሁላችሁም በዓለም ዙሪያ ያላችሁ ይህን ትምህርት ለምትከታተሉ ከማናየም ህብረት ጋር በዝማሬ በሚለቀቀው ደግሞ በእግዚአብሔር ቃል አብራችሁ ያላችሁ በጸሎት መስረዱን አብራችሁን በመንፈስ የምትከተሉን ሁሉ እያላችሁበት ሰላማችን ይድረሳችሁ። ህብረቱንም ወክዬ አንድ ላይ ሰላምታችን ይድረሳችሁ። እንግዲህ የብሉይ ኪዳን እግዚአብሔር የሚወደው አምልኮ በሚል መነሻ ጀምረን ስድስት ክፍል እስካሁን ተነጋግረናል። ብሉይ ኪዳን መነሻው ከየት እንደጀመር መቼ፣ ሁሉንም አንነካም፣ ዋና ዋናውን ሀሳብ ብንነካው በጥልቀት መቆሚያ የለውም፣ በጣም ብዙ ረዥም ነው። ግን ዋና ዋና ሀሳብ እንዲገባ ነው። እግዚአብሔር እንዴት እንደምናመልክ፣ እግዚአብሔር እንዴት ማምለክ እንዳለብን፣ አባቶቻችን እንዴት እንደጀመሩ ብለን ያው መስዋዕት የጀመረው እግዚአብሔር ማክበር የጀመረው ከአዳም ልጆች ከአቤልና ቃይል ነው። እግዚአብሔር ያንዱን ተቀበለ ያንዱን አልተቀበለም። ያን ሁሉ ሀሳብ አነሳን። ህዝቅኤልን አነሳን። ደግሞ የኢዮብን ደግሞ ክፍል አንድ የሆነ ቦታ ላይ እሱን አሳያቸዋል። የኢዮብ ምዕራፍ 38 የአጥቢያ ኮከብ አንድነት ሲዘምሩ የሚለው የሆነ ቦታ ላይ ሲደርስ ዮሐንስ ራይ ጋር አንድ ላይ አገናኝቼ ያን ጊዜ አሳያቸዋለሁ። እሱን ግን ሂደቱን ከማኖስ ከግብፅ ከወጡ ጀምሮ እግዚአብሔር እንዴት ያመልኩ እንደነበረ አይተናል። በመጀመሪያው ክፍላችን ከበሮ እንዴት እንዳነሱ እቃዎቹ እንዴት እንደተጠቀሙ የአባቶቻችን እቃ እግዚአብሔር የሚከብርበትን እቃ የከበሩ የከበሩ እቃዎች ከዛ ደግሞ መጥቶ ዳዊት እንዴት አድርጎ እቃዎቹን እንዳከበረ በስፋት አይተናል። ለማስታወስ ያህል ነው። የዳዊት ዘመንን የቤተ መቅደሱን የሰለሞንን እንዴት አድርገው እግዚአብሔር ከፍ እንዳለ አይተናል። ከምርኮ በፊት ከምርኮ በኋላ በሚሉ ከፋፍለን አይተናል። በዚህም እንደተጠቀማችሁ ጽፋችሁልኛል። ሰብስክራይብ አድርጋችኋል። አሁን ብዙዎች እንዲደርሱ እንዲደርስ እግዚአብሔርን ማምለክ ምን እንደሆነ እግዚአብሔር የሚወዱ አምልኮ ምን ማለት እንደሆነ እንዲቀረ ለብዙዎች እንድታደርሱ አሁን በዚህ አጋጣሚ ይነግራችኋለሁ እና ብዙዎቹ እንዳሰና አሁን ወደ አዲስ ኪዳን ልንገባ ነው። አዲስ ኪዳን ስንገባ የሚቀድም ሀሳብ አለ እና ወደ አዲስ ኪዳን ከመግባታችን በፊት እንጸልይ እና አጭር ጸሎት እንቀጥላለን። ደግሞ በብዙ ክፍሎች አዲስ ኪዳንን እንዳሰሳለን። ከየት ከየት አድርጎ እንዴት አድርጎ ከመዳን ጀምሮ እንዴት አድርጎ እግዚአብሔር ይመለካል፣ ክርስቶስ ማን ነው የሚለውን አምልኮ እንዴት አድርጎ ነው የሚቀበለው፣ አዲስ ኪዳን አምልኮ ምን ይመስላል በሚል በጥልቀት እናያለን። ሕይወት ነው በጣም የሚያተኩሩ አዲስ ኪዳን ላይ በሱ እና የመጨረሻው ደግሞ አምልኮ፣ የመጨረሻው አገልግሎታችን ደግሞ በዮሐንስ ራእይ እንደሚነግረን በሰማይ የሚጠብቀን እሱ፣ የመጨረሻው ስራችን ሁሉም ሰው ኳየር የሚሆንበት ሁሉም ሰው እግዚአብሔር የሚያከብርበት አገልግሎት ከፍ ያለ አገልግሎት ይጠብቀናል። ስለዚህ በዚህ በአዲስ ኪዳን አገልግሎት ለመዘምራን ብቻ ሳይሆን ለወጣቶች ብቻ ሳይሆን ቤተክርስቲያን ውስጥ ለሚያገለግሉ ብቻ ሳይሆን ሁሉም የአዲስ ኪዳን አገልጋይ ማወቅ ያለበትን ይህንን ምስጢር አብረን እንማማራለን። ሀሳባችሁን ግለጹ፣ ኮሜንት ላይ ጻፉልን፣ በጸሎት ጎናችሁ ሁኑ፣ ለብዙዎች እንዲደርሱ አድርጉ። እግዚአብሔርን አብረን እናመልካለን፣ አስቀድመን እንጸልያለን። እግዚአብሔር አባታችን ሆይ፣ በጌታ በኢየሱስ ክርስቶስ ስም እናከብረሃለን፣ እናመሰግናሃለን እንድታስተምረን መንፈስ ቅዱስ የእውነት የሆነውን ቃል እንድታበራልን ለሰሚም ጆሮን እንድትሰጥ እግዚአብሔር ሆይ መረዳት እንዲሆንላቸው እንድትረዳን እንድታግዘን የዚህን የአዲስ ኪዳን አምልኮ ትምህርት እግዚአብሔር ሆይ በመንፈስ ሆነን በእውነተኛ ቃሉን መረዳት እንዲሆንልን ውስጣችን ገብቶ ተደርተን ደግሞ አንተን ማምለቅ አንተን ማገልገል እንችል በእውነትና በመንፈስ እንደሚል ቃል በመፍራት አንተ በጽድቅ፣ በቅድስና ነውና አዲስ ኪዳን አገልግሎት እግዚአብሔር ሆይ ህያው የሆነው መስዋዕት ራሳችሁን አቅርቡ ነውና የሚለው ህያው የሆነውን እንዴት አድርገን ማቅረብ እንድንችል ከየት እንደሚጀምር እግዚአብሔር ሆይ ህይወት የሆነውን ከአንተ ጋር መነካካት የሚሆንልንም ይህንን ትምህርት እንድትባርክልን ለብዙዎች መባረክ እንዲሆን ለአንዳኑ ሰዎች በጭለማው ስላሉ ደግሞ ብርሃን እንዲበራላቸው ለወንድሞች ቶች በመላው ዓለም ላሉት ሁሉ ይህ ትምህርት እንዲደርስ በኢየሱስ ክርስቶስ ስም እንጸልያለን። ስለምትረዳን ስለምታግዘን እናመሰግናለን። ሁሉ ክብር ለአንተ ይሆን፣ በኢየሱስ ስም አሜን። እንግዲህ አስቀድመን የምናየው አዲስ ኪዳንን ስናስብ መጀመሪያ ላይ የመረጥኩት ቃል ምንድን ነው? በዮሐንስ ወንጌል ምዕራፍ ሶስት ያለው ነው። ማንም ሰው የአዲስ ኪዳንን አገልግሎት ለማገልገል ክርስቶስን ማውቅ አለበት። መጀመሪያ ቀጥታ ስለ ዝማሬ ስለ ሙዚቃ ስለ ዝማሬ ስለ መዝሙሮች ብናወራ ሁሉ ሰውን ይህንን ሚዲያ የሚከታተለው ስለዚህ ከሁሉ የሚቀድመው የአዲስ ኪዳንን ዝማሬ የአዲስ ኪዳንን አገልግሎት ሙዚቃ መጫወት መዘመር በመንፈስ መሆን ከሱ በፊት የሚቀርብ መዳን የሚባል ነገር አለ። ኢየሱስን ማወቅ የሚባል ነገር አለ። ስለዚህ እውነተኛ አምልኮ ለአማኞች ጌታን ለሚከተሉ፣ በእውነት ኢየሱስ ክርስቶስን አድኖኛል ተሰቅሏል፣ ሞቷል፣ ለእኔ ሲል የሚሉ ሰዎችን እውነተኛ የሆነ አምልኮ ኢየሱስ ክርስቶስ ይቀበላል። ምክንያቱም መዳን በሱ ብቻ እንደሆነ የሚጠቅሰንን ጥቅስ እና አንድ ክፍል መርጫ ነው። እሱም ይህ ምዕራፍ ሶስት ላይ ዮሐንስ ወንጌል ላይ ያለው ፈሪሳዊ ወገን አይሁድ አለቃ ኒቆዲሞስ የሚባል አንድ ሰው ነበረ ይላል እግዚአብሔር ቃል። እሱም በሌሊት ወደ ኢየሱስ ክርስቶስ መጥቶ መምህር ሆይ እግዚአብሔር ከእሱ ጋር ከሆነ በቀር አንተ የምታደርጋቸው እኒህ ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አሉ። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም አለው ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል ሁለተኛ እናቱ ማኅፀን ገብቶ ሊወለድ ይችላልን አለ ኢየሱስም መለሰ እንዲህ ያለው ይላል ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ከስጋ የተወለደ ግን ስጋ ከመንፈስም የተወለደ መንፈስ ነው ዳግመኛ ልትወለድ ያስፈልጋል ስላልኩ አትደነቅም ነፋስ ወደሚወደው ይነፍሳል ድምፁንም ይሰማል ነገር ግን ከወዴት እንደመጣ ወዴት እንዲሄድ አታውቅም ከመንፈስ የተወለደ ሁሉ እንዲሁ ነው ኒቆዲሞስ መልሶ ይህ እንዴት ይሆናል ይችላል አለው። ኢየሱስም መልሶ እንዲህ አለው አንተ የእስራኤል መምህር ስትሆን ይህንን አታውቅምን? እውነት ነ እልሃለሁ የምናውቀው እንናገራለን የሆነውን እንመሰክራለን፣ ምስክርነታችን ግን አትቀበሉ። ኢየሱስ ክርስቶስ ጌታ ነው። ዛሬ አንድ ነገር በዚህ ክፍል ላይ ሀሳቡን እየነገርኳቸው እንድትሄዱ ይህ መምህር ማወቅ ፈልጓል። ኢየሱስ ክርስቶስ ይሄ ከእግዚአብሔር ካልሆነ በስተቀር ሊሆን አይችልም ብሎ በሌሊት ተነሳ ይላል። በሌሊት የተነሳበትን ክፍል ብዙዎች ሲናገሩ ማብራር ላይም ስናየው በአይሁድ ህግ ክልክል ነው። መምህር ነው የሰው ኢየሱስ ክርስቶስን እየተቃወሙት ነው። ግርግር ሳይበዛ ሰው ሳይበዛ በጠዋት ወደ ኢየሱስ ክርስቶስ እንደሄደ ነው የሚገመጠው። ታወቀ አውዱ። በዛ ሰዓት የነበረው አትሞስፌር ያንን ስለማይፈቅድ ይህ ሰው ግን እውነት ማወቅ ፈልጓል። አሁን ስንቶቻችንን እውነት ለማወቅ መጽሐፍ የምንገልጠው መጽሐፍ ሲገል ኢየሱስ ክርስቶስ ያድናል፣ ኢየሱስ ክርስቶስ የዓለም ቤዛ ነው፣ ከእሱ በስተቀር ወደ ህይወት የለም ስንል ሰዎች ይቆጣሉ፣ ሰዎች ይላሉ ምንም እኮ ቁጣ አያስፈልግም። ምንም ጨዋታ እኮ አያስፈልግም። እውነት የሆነውን ቃሉ ማወቅ ነው። እውነት የሆነውን ቃል ማብራራት ገለጥ ማድረግ ነው። መጽሐፍ ቅዱስን ስትገልጡ፣ ይኸው ይሄ ፈሪሳዊ እውነትን ለማወቅ ወደ ኢየሱስ ክርስቶስ ሄደ፣ በጠዋት ሄደ። ይህን እውነት ያላወቀ ሰው እግዚአብሔርን ማምለክ አይችልም። እውነተኛ አምልኮ ማወቅ አይችልም። ለምን? የሚመለከው በእውነትና በመንፈስ ስለሆነ፣ ኢየሱስ ስለሆነ፣ የሚከብረው እግዚአብሔር አብ የሚያቀን በኢየሱስ ክርስቶስ በኩል ነው። ሌላ መንገድ የለው መንገዱ ኢየሱስ ብቻ እንደሆነ ካወቅን ይሄንን እውነት ሳናቅ ኢየሱስን ሳናቅ ሰላም ልኮ ማውራት አንችልም። ሁላችንም ኢየሱስ ክርስቶስ ጌታ ነው ያበራልን ብርሃን ያለው ቃሉ ላይ ነው፣ የሚያበራልን ደግሞ መንፈስ ቅዱስ ነው። ስለዚህ ይህን እውነት ማወቅ ግድ ነው። ይሄንን እውነት ለማወቅ ተጓዘ በጠዋት ወደ ኢየሱስ ኒቆዲሞስ፣ እውነትን ለማወቅ ታተረ፣ ግን ደግሞ ተጠራጠረ። እንዴት ሊሆን ይችላል? ይሄ ሰው ወደ እናቱ ማኅፀን ገብቶ ይወለዳል አለ። ምን ሆነ ነው አንተ የእስራኤል መምህር ሆነህ ይሄንን አታውቅም? ንፋስ ወደሚወደው ይነፍሳል። በንፋስ ምሳሌ ነገር፣ ይህ ሰው ክርክር አመጣ። እውነትን ማወቅ ፈልጓል፣ ደሞ መቀበልም ደሞ አቅቶታል። እንግዲህ አለው፣ ስለ ሰማያዊ ነገር በነገራችሁ እንዴት ታምናላችሁ? ከሰማያዊ ከወረደው በቀር ወደ ሰማይ የመጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ራሱን እየነገረው ኢየሱስ ክርስቶስ እየገለጠበት ነው ክብር ለሱ ይሁን። ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል አሉ ገና ነው። ኢየሱስ ክርስቶስ ምዕራፍ ሶስት ላይ ያለ ነው። እንግዲህ የሚሰቀለው ምዕራፍ ሀያ ምናምን አካባቢ ነው። ብዙ መከራ አለ። ስለዛ እየነገረው ነው። የተጻፈ አለ፣ በነቢያት በህጉ በመዝሙራት የተጻፈ አለ። የእስራኤል መምህር ነው፣ መጽሐፍን ያውቃል። አንተ ከእግዚአብሔር ካልሆነ በስተቀር ይሄን ልታረግ አትችልም ብለዋል። የሰውዬ እውቀት አለው፣ ዝም ብሎ ሰው አይደለም። አብራር አለ የሰው ልጅ ነው አለው እራሱን እየገለጠላት ነው ስለዚህ እንዲህ አለው ረገጥ ያለ ቃል ላይ ሄደለት ዛሬም ረገጥ ያለ ቃል ክርስቶስን የማታውቁ ሰዎች በዚህ አጋጣሚ ይህን አምልኮ ምንድን ነው አምልኮ እያላችሁ ያላችሁ ሰዎች ይህን ክርስቶስ ማወቅ ግድ ነው እውነተኛን አምልኮ ለማወቅ አስቀድሞ ክርስቶስን ማወቅ ግድ ነው እነግራችኋለሁ መዳን ከሱ በስተቀር ሌላ የለም በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንደኛ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና አለው እያጠበቀበት ሄ ዓለሙን እንዲሁ ወዷል ይሄንን ካሳ ይሄንን ያደረገ ሌላ ሰው ሊያደርግ አይችልም። ብሉይ ኪዳን ሥርዓት አለቀለት፣ አበቃለት። አንተ የእስራኤል መምህር ፈሪሳዊ ነህ። ወደዚህ ሌላ ነገር መጥቷል። እኔ መጥቻለሁ፣ ተወልጃለሁ፣ እዚህ ደርሻለሁ። መከራ ልቀበል ነው። ከፊት በእኔ ማመን ግዴታ ነው እያለው ነው፣ እየነገረው ነው፣ እውነት እየገለጠለት ነው። የሚገርም ነገር ነው። እንዳይጠፋ የሰው ልጅ ይሰቅር ዘንድ ይገባዋል ካለ በኋላ ይሄንን እንዳይጠፋ እግዚአብሔር አንደኛ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ነው ዓለም በልጁ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም ይላል እኔ የመጣሁት ልፈርድ አይደለም ዓለምን ላድን ነው እያለ ታስታውሳላችሁ ዮሐንስ ወንጌል ላይ የዓለምን ሁሉ ኃጢአት የሚያድነው የእግዚአብሔር ልጅ ብሎ ዮሐንስ የጮኸለት እሱን እየገለጠለት ስለዚህ እኔ የመጣሁት ለማዳ ዓለም ላይ ዓለም እንዲድን ነው ልፈርድ አይደለም ፍርድ በኋላ ነው በማይቀበሉት ላይ ነው መጨረሻው ዘመን ላይ ነው አሁን ግን እኔ የመጣሁት ለምህረት ነው ለቸርነት አንተን ጭምር ላድንህ ነው እያለ ነው እየነገረ ነው እየነገሩ ነው። አዋጅ ነው። በልጁ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ስላላመነ አሁን ተፈርዶበት አለ። አሁን ማለት ነው። ኒቆዲሞስ እድል እየተሰጠው ነው። ሌሎቻችን ንስሁን እግዚአብሔር እድል እየሰጠን ይሆን? ይህንም ትምህርት ለምትከታተሉ ለሚሰሙ እግዚአብሔር እድል እየሰጠን ይሆን? ወደ እውነተኛ አምልኮ እንድንገባ እግዚአብሔር በነፃነት ማምለክ እንድንችል፣ አባ አባ ብለን እንድንጠራ፣ ወደ እውነተኛ አምልኮ ውስጥ እንድንገባ፣ በመንፈስ እንድንገባ እግዚአብሔር ማምለክ እንድንችል ስሙን እንድንጠራ መዳን እንዲሆንልን ይህን እውነት ማወቅ አለበት። ይህን እውነት ያላውቁ ሰዎች እግዚአብሔር ማምለካቸው የተለያየ መዝሙር ልንችል እንችላለን። በካሴት መዝሙሮች የተለያዩ የምንወዳቸው ይሄ መዝሙር ሲያምር፣ ይሄ መዝሙር ሲያምር እያለን መዝሙሮች ልንዘምር እንችላለን። ስለ አምልኮ ስለሆነ የማስተምረው፣ ግን መዝሙር ስለወደድን መዝሙሮችን ቆንጆ ቆንጆ ካሴቶችን ስለከፈትን መዳን አይሆንልን። ይህን እውነት መጀመሪያ ማወቅ አለበት። በዚህ እውነት መጀመሪያ መዳን አለብን። የዳነ ሰው ነው እግዚአብሔርን የሚያመልከው እውነተኛ መንፈስ በእውነተኛ አምልኮ ውስጥ እግዚአብሔር የሚቀበለው ኢየሱስ ክርስቶስ ስለተቀበሉ ሰዎች ነው። ስለዚህ ይሄ እድል አለን። የማንም ዘመድ የማንም እንትን መግቢያ የለው፣ ካርድ የለው፣ ዘር የለው፣ ነገድ የለው፣ ቋንቋ የለው፣ ሃይማኖት የለው፣ ምን የለው። ስለ ሃይማኖት አይደለም እያወራሁላችሁ፣ ስለ መዳን ነው እያወራሁላችሁ። መዳን ይጮኋል። በአባቶች ዘንድ ሲሰበክ ነበረ፣ አሁንም ይሰበካል። በእኛም ዘመን ይሰበካል። እድሉን አግኝተን እኛም ደግሞ ይኸው መስበክ ጀመርን። ገና ከዚህ በኋላ ወደፊት ይሰበካል። የማዳኑ አሁንም ይወራል። የሚወራ በሩ ክፍት ነው። አልሰማሁም ማለት አይቻልም። ስለዚህ እውነተኛ አምልኮ ለመ አልሰማሁም፣ ይሄን አላዳምጥኩ ማለት አይቻልም። እግዚአብሔር ወደ ዓለም አላከውም፣ በእርሱ የሚያምን አይፈረደበትም። በማያመን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። ብርሃን ወደ ዓለም ስለመጣ ሰዎች ስራቸውን ክፉ ነበር፣ ከብርሃን ይልቅ ጨለማን ስለወደዱ፣ ፍርዱ ይህ ነው። ክፉ የሚያደርጉሉ ብርሃን ይጠላል፣ ስራው እንዳይገለጥ ወደ ብርሃን አይመጣም። እውነት የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጽ ዘንድ ወደ ብርሃን ይመጣላል። ኢየሱስ ክርስቶስ ጌታ እናንተ ቀድሞ ወገን አልነበራችሁም የሚል ክፍላል ጴጥሮስ ላይ አሁን ግን ወገን አልነበራችሁ። ስለዚህ ጨለማ ውስጥ ነው ያለው፣ ክርስቶስን የማያውቁ ይሄ ቃል እንደሚነግረን የትኛውም ክፍ ውስጥ የትኛውም ክፋት ውስጥ እንኑር የትኛውም አጢአት ውስጥ እንኑር ሊያድነን ኢየሱስ እጁን ይዘረጋል። ብዙ ነውር ውስጥ እንኖራለን። ማናችንም ከአጢአት ነዚህ የነፃን አይደለንም። የበቃ የነጣ ብፁ የሚባል የበቃ የነጣ ንጹህ የእግዚአብሔር ልጅ ኢየሱስ ክርስቶስ የድንግል ማርያም ኢየሱስ ክርስቶስ ብቻ ነው። ኃጢአት ያልነካው ነውር የማያውቀው የሚያደርጉትን አያውቁምና ይቅር በላቸው ብሎ የፍቅርን ጥግ ያሳየን ኢየሱስ ክርስቶስ ብቻ። ስለዚህ ሁሉም ጨለማ ውስጥ ነበር። ይህንን ክርስቶስ ያላገኘ በዚህ ክርስቶስ ብርሃን ያላገኘ ሁሉ ጨለማ ውስጥ ነው። ስለዚህ ያሳቅቃል። ጨለማ ውስጥ መሆኑ ያሳቅቃል። ነውር መስራት ያሳቅቃል። በከፋት ውስጥ በርኩሰት ውስጥ መኖር ያሳቀቃል። በኃጢአት ውስጥ መኖር ያሳቀቃል። ግን ከዚህ ስቅቅ ውስጥ ሊያወጣ ኢየሱስ አሁንም እጁን እየዘረጋ ከሚያደርግ ሁሉ ብርሃን ይጠላል፣ ስራውም እንዳይገለጥ ወደ ብርሃን አይመጣም። በእግዚአብሔር ተደርጎ እንደሆነ ይገለጽ ዘንድ ወደ ብርሃን ይመጣል ይላል። ስለዚህ ከዚህ በኋላ መዳን የግድ ነው ማለት ነው። ይህንን እውነተኛ አምልኮ ለማምለክ ኢየሱስ ክርስቶስን በእውነትና በመንፈስ ለማምለክ ይሄ ግድ ነው። ኢየሱስ ክርስቶስ ጌታ ነው፣ ይህን ማወቅ ግድ ነው። ይህን ያላወቀ ሰው የእግዚአብሔርን ታላቅነት ህልውና ውስጥ መግባት አይችልም። በመንፈስ ቅዱስ መሞላት በህልውና መነካ የግድ ነው። በአዲስ ኪዳን አገልግሎት ስለ ህልውና ስናወራ፣ ስለ መንፈስ ቅዱስ ስናወራ መጀመሪያ መዳን ይቀርባል። ይህንን ትምህርት የማየት የማታውቁ ሰዎች ጌታ ለማታውቁ ሰዎች የምትሰሙ፣ በተደጋጋሚ መዝሙር የምትወዱ፣ በተደጋጋሚ ወደ ቤተክርስቲያን የምትመጡ፣ በተደጋጋሚ ትልልቅ ክሩሴዶች ትልልቅ ኮንሰርቶችን የምትካፈሉ በፕሮቴስታንት መዝሙር ደስ ይላል የምትሉ የከሌ መዝሙር ደስ ይላል የምትሉ ጌታ ጌታ የሚለው መዝሙር ደስ ይላል እያላችሁ የምትሉ ሰዎች እንደሱ አይደለም የሚላ ነው። መጀመሪያ ጌታ ኃጢአታችንን መናዘዝ ክርስቶስ እንደግል አዳኝ አድርገን መቀበል የራሳችንን ማድረግ፣ እጅን ዘረጋለሁ ማለት ነው። ከፍርድ መዳን ፈልጋለሁ፣ ከኃጢአት መውጣት ፈልጋለሁ፣ ከአንተ ጋር መጣበቅ ፈልጋለሁ ብለን ንሳ ነው። በአካባቢያችን ወዳሉት አጥቢያ ቤተሰቦች መሄድ አለብን። ከጓደኞቻችን የዳኑ ሰዎች ካሉ አጠገቦቻችን እንዲረዱን ማድረግ መቻል አለብን። ቃሉ ማንበብ አለብን። ወደ እውነት መጠንቀቅ አለብን። አጋዥ የሚያገዙን ሰዎችን ጋር መሄድ አለብን። ወንጌላውያን ቤተክርስቲያን ያሉ ሰዎች ጋር መሄድ አለብን። መጽሐፍ ቅዱስን ማንበብ አለበት። ይህን እውነት ያላወቀ ሰው የፈለገ መዝሙር ቢሆን የፈለገ ኮንሰርት ቢካፈል፣ የፈለገ ኮንፈረንስ ውስጥ ቢካፈል፣ ይህን እውነት ያልዳነ ሰው እውነተኛውን አምልኮ ማምለክ አይችልም። ስለዚህ ይህን እውነተኛ አምልኮ ለማምለክ የግድ ነው ኢየሱስ ክርስቶስ ጌታ ነው። ይሄንን አምልኮ ነው ይሄንን አምልኮ ነው። በቀጣይ ደግሞ የምናየው ምንድነው ነው? በዚህ ሁለት ነገር ነው የመረጥኩት። አንዱ ይሄ ራሱ ፈልጎ ሄዶ ነው በሌሊት ሄዶ ኒቆዲሞስ ኢየሱስን አግኝቶ ነው። ሁለተኛው ግን የሰማርያዊ ተዋ እሷ ደግሞ ክርስቶስ ራሱ ነው የሄደ ያገኛት። ኢየሱስ ክርስቶስ ጌታ ነው። የተወደዳቸው ወንድሞች ና ቶች የአገሬ ልጆች ዮሐንስ ወንጌል ምራፍ አራት ላይ አንድ ታሪክ አለ። ኢየሱስ ክርስቶስ ካደረጋቸው ታሪኮች ይሄኛው ታሪክ በጣም ነው የሚገዛኝ። ብዙ ጊዜ ይሰበካል፣ ለወንጌል ይሰበካል፣ ብዙ አባቶች ሰብከውታል። ዛሬ ምንናገረዋል ነ ይንቃል